ክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር ቤተሰቦች እናታችን የድንግል ማርያም የቃልኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምንቆያችሁ። አሜን። እግዚአብሔር መግቦቱ፣ ጦርነቱ፣ ጠብቆቱ ያልተለየን በኃጢአታችን በበደላችን ሳያጠፋን ጠብቆ እስከዚህ ሰዓት ያቆየን ቅዱስ ስሙ የተመሰገነ ይሁን። እንኳን ለገብር ኄር በሰላም አደረሳቸው። በዚህ ሳምንት በማቴዎስ ወንጌል ምዕራፍ አምስት ቁጥር አስራ አራት የሚሰበከው የምንማማርበት ገብርሄል የሚባለው በዚህ ኃይለ ቃል ውስጥ ይገኛል። ገብር ኄር ማለት ቸር አገልጋይ በጎ አገልጋይ መልካም ሰራተኛ ታታሪ ነጋዴ ተብሎ ይተረጎማል። በዚህ ወንጌል ውስጥ ሶስት ሰዎች ወይም አገልጋዮች አሉ። ለአገልጋዮች ደግሞ መክሊትን የሚሰጣቸው ሌላ ባለጸጋ ካላለ እነዚህ ሶስት አገልጋዮች እንደ አቅማቸው መክሊት የተሰጣቸው ናቸው። የመጀመሪያው አምስት መክሊት የተቀበላለ። ሁለተኛው መክሊት ሁለት የተሰጣለ፣ ሦስተኛው አንድ መክሊት የተቀበላለ። ይህ ባለጸጋ ለሦስት ሰዎች እንደየአቅማቸው ወጥታችሁ ወርዳችሁ አትርፋችሁ ጠብቁኝ ብሎ መክሊት ሰጣቸው። በተሰጡት እንዲያተርፉ በሰጠውት ወጥቶ ወርዶ አትርፎ ራሱን የረዳ ሰው በመጣሁ ጊዜ በታላቅ እሾመዋለሁ። በመክሊቱም ያተረፈ ይህ ቸር ታማኝ አገልጋይ ነው። በሰጠውት ያላተረፈ ራሱን ያረዳ ግን ሰነፍ ክፉ አገልጋይ ነው። በመጣሁ ጊዜ እፋረደዋለሁ ያለውም ይወሰድበታል፣ እርሱም በእሳት ይጣላል፤ የሚል መመሪያ ሰጥቶ ሩቅ አገር ሄደ። ከብዙ ዘመን በኋላ ያ ባለጸጋ ሰው ተመልሶ መጣና የሰጣቸውን መክሊት ተቆጣጠራቸው። ሲቆጣጠራቸውም የመጀመሪያው ባለ አምስቱ መክሊት ቀረበና፣ እየታወይ አምስት መክሊት ሰጥታይ ነበር ወጥቼ ወርጄ በሰጠኝ አምስት መክሊት አትርፌበታለሁ እንካ መክሊት ግን ተቀበለኝ ብሎ አቀረበ! ጌታውም ያን ታማኝ ታማኝ አገልጋይ ያየና፣ ይህ ታማኝ አገልጋይ ነው፣ በትንሹ የታመነ በብዙ ይሾማል፣ ጌታ ወደ ጌታ ደስታ ወደሚደረግበት ግባ ብሎ የበለጠ ሹመት ሰጠው። ሁለተኛው ደግሞ መጣና ለእኔ ሁለት መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ ሁለት አትርፌም አራት አድርጌያለሁ። እንካ ገንዘብ ግን ተረከበኝ ብሎ አቀረበለት። ባለጸጋውም በትንሹ ታምነሃልና ጌታ ደስታ ወደሚያደርግበት ቦታ ግባ ብሎ የተሻለ ክብር ሰጠው። ሶስተኛው ባላንድ መክሊት መጣና አንዲት መክሊት ሰጥተኝ ነበር ምድር ቆፍሬ በጨርቅ ጠቅልዬ ከምድር ቀበርኩት ምክንያቱም ሌባ ቀጣፊ ወንበዴ ያታለለኝና ያችን ቢወስድብኝ ያ ጨካኝ ጽኑ ባለጸጋ ተቆጣጥሮ አምጣ ቢለኝ የት አገኛለሁ ብዬ ነው ብሎ ያችን አንዲት መክሊት ተቀበረበት አውጥቶ ለባለጸጋው አምጥቶ ሰጠው ባለጸጋውም እኔ ጨካኝ መሆኔንና ያልዘራሁትን የማጭድ ያልበተንኩትን የምሰበስብ መሆኔን የት ታውቀኛለህ? እንዴት እንዲህ ትለኛለህ? ወጥተህ ወርደህ እንድታተርፍበት ከሰጠውህ ለምን አልሰራህበትም? በማመስገን ግን ፈንታስ እንዴት ጨካኝ ትለኛለህ? አለውና ሰነፍ ጨካኝ ባሪያ ለአንተ የሰጠውህን ለሌላ ሰጥቼው ቢሆን በተጠቀመበት ነበር ብሎ ይህን ሀካይ ገብር ያዙና ጥርስ ማፋጨት ወዳለበት ወደ ጽኑ ስቃይ ቦታ ውሰዱት ብሎ ፈረደበት። ይህ በምሳሌ የተናገረ ነው። ባለጸጋው ሩቅ ሀገር ሄደ የተባለው ሩቅ ሀገር የሄደው ጌታ ነው። ሩቅ ሀገር የተባለው መንግስተ ሰማያት ናት። ጌታ ከሙታን ተለይቶ በመነሳት ወደ ሰማይ ማረጉ ሩቅ ሀገር ተብሎ ይተረጎማል። መንግስተ ሰማያት ሩቅ ሀገር መባሏ ዛሬ አለመውረሳችን በዕለተ ምጽአት የምንወርሳት መሆኗ ሩቅ ሀገር ትባላለች። ለሦስቱ ሰዎች መጠኑ የተለያየ መክሊት መሰጠቱ በዚህ ዓለም ለምንኖር ሰዎች የምንጸድቅበት መንግስቱን የምንወርስበት መንገድ የተለያየ፣ ጸጋይ የተለያየ መክሊት እግዚአብሔር እንደሰጠን ለማጠየቅ ነው። ሶስቱ መክሊት የተባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም የሙሴ አምስቱ መጻሕፍት ወይም መጻሕፍተ ኦሪት የሚባሉት የኦሪት መጻሕፍት እነዚህ ባለ አምስት መክሊት ይባላሉ። ሙሴ እኒህን አምስቱን መጻሕፍተ ኦሪት ይዞ ስድስት ሺህ ሕዝብን ከአምልኮ ጣዖት ማዳኑ ትርፉ ነው። ለሙሴ ከባህር ከባህረ ኤርትራ ጀምሮ ሙሴ በምድረ ናበው እስከሚደርስ ድረስ ህዝቡን እየመከረ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር እየመለሰ ያስተማረበት የሙሴ ትርፉ ተብሎ በዚህ በአምስቱ መጻሕፍተ ኦሪት አምስቱ መግቢት ተተርጉሟል። ሌላው ባለአምስት መክሊት የተባሉት መምህራን ናቸው። መምህራን ሁለተኛው መጻሕፍት፣ ሶስተኛ ስነ ፍጥረት፣ አራተኛ በጎ ህሊና፣ አምስተኛ እግዚአብሔር በልዩ ልዩ መንገድ የሚያደርግልን መገለጥ መክሊት አምስቱ መክሊት ተብሎ እነዚህ አምስቱ ይጠራሉ፣ ይተረጎማሉ። እነዚህ አምስቱ እንጸድቅባቸው ዘንድ እግዚአብሔር ያዘጋጃቸው መክሊቶች ናቸው። እግዚአብሔር መምህራንን ይሹምልን። መጻሕፍትን እንዴት እናውቃቸው ነበር እግዚአብሔር መጻሕፍት ሀሳቡን የሚገልጽበት ይህን መጻሕፍትን ባይጽፍልን ባያጽፍልን ኖሮ ቃሉ እንዴት እንረዳው ነበር እግዚአብሔር ሰዎች እንዲድኑበት መምህራንን መጻሕፍትን ስነ ፍጥረትን በጎ ህሊናን መልካምና ክፉ የምንለይበትን በጎ ህሊናን እግዚአብሔር ሰጥቶናል ይሄ ልጅ መክሊት ነው እኛ በመምህራን ተምረን ምን አተረፍ? መጻየትን ተመልክተን ምን አተረፍ ተበቦላችን ሕሊናችን ክፉንና መልካሙን ተመራምረን ምን አተረፍን፣ ስነ ፍጥረት አነሳ አይተን በስነ ፍጥረት ተመራምረን ምን አተረፍን ብለን እግዚአብሔር የምንጠይቅበት አምስቱ መክሊቶች ናቸው። ሦስተኛው ባለ አምስት መክሊት የተባለው ሊቀ ጳጳስ ነው። አምስቱ መክሊት የተባሉት አንደኛ ካህናት ከሰውስትን መሾም፣ ሁለተኛ ሊቁና መሾም ሶስተኛ ማጥመቅ አራተኛ ማቁረብ አምስተኛ ጳጳስ መሾም። የሊቀ ጳጳስ አምስቱ መክሊቶች ጳጳስ መሾም፣ ቄስ መሾም፣ ዲያቆን መሾም፣ ማጥመቅ፣ ማቁረብ እነዚህ አምስቱ መክሊት የሊቀ ጳጳስ መክሊት ይባላሉ። ባለ ሁለት መክሊት የተባለው ቅዱስ ጴጥሮስ ነው። መክሊቶቹ ብሉይና አዲስ ኪዳን ናቸው። በሁለቱ በተሰጠው መክሊት በብሉ ኪዳንና በአዲስ ኪዳን ትምህርት ሕዝብንና አይዛብን አሳምኖ ስምንት ሺ አንድ መቶ ሀያ ማይበረ እስጢፋኖስን አንድ መቶ ሀያ ቤተሰብን እንዲሁም በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ተብሎ የተሰጠውንም ጭምር በሁለት መክሊት በብሉና በአዲስ ኪዳን አስተምሮ ትርፋማ ሆኗል። ባለ አንድ መክሊት የተባለው ይሁዳ ነው። ይሁዳ እንደማናኛቸው ሐዋርያት ተመርጦ ስልጣን ተሰጥቶ ነበር። ነገር ግን ስልጣኑን ስላልተጠቀመበት ለአፍቅሮ ነዋይ ስለተጠረመደ በ ቃል ለመዳን ወይም ደግሞ ከሲኦል ለመውጣት ጌታችን ኢየሱስ ክርስቶስ በዘመን ስጋዊ ሐዋርያትን ሲያስተምር ሞቼ በሶስተኛው ቀን ተነስቼ፣ በሲኦል ያሉትን ነፍሳትን አወጣለሁ፣ ዓለምን አድናለሁ ሲል ይሰማ ነበርና ጌታ ኢየሱስ ክርስቶስ ተሰቅሎ ከሙታን ተነስቶ ሲኦልን ሲያወጣ አብሮ ያወጣኛል በማለት ጌታን ከሸጠ በኋላ አብሮ ተንጠልጥሎ ወይም ደግሞ ታንቆ ለመሞት እና ሲወር ከገቡት ጋር አብሮ ተጨምሮ ጌታ እንዲያወጣው በራሱ ብልጣብልጥነት ገመድ ከዛፍ ላይ አብሮ ተንጠልጥሎ ለመሞት ሞከር አደረገ። እግዚአብሔር ደግሞ የብልጣብልጥነትን እጸድቅ ባይነት ስለማይፈልግ ይሁዳ ታንቆ እንዳይሞት ዛፊቱ እየዘመመች እንድታወርደው እንደ ጓደኛ እንደ ጴጥሮስ ንስሐ ገባ እያለች ዛኳ አፋውታ ይሁዳ እንድትወቅሰው በተደጋጋሚ ያደረገ፣ አሁንም አልመለስ ንስሐ አልገባ አልጸጸት ብሎ በተደጋጋሚ ከተለያየ ዛፍ ገመዱን እያሰረ ይሁዳ መንጠልጠል ጀመረ። ሲያርግ ለይሁዳ ሄደው የተአረገ ሲሉት ወጥች ያለው ሲል ተደናግጦ በዘው ሞተ ነፍሶ ወጣት በአዲስ ጊታያን የመጀመሪያው ሲኦል የገባ ሰው ይሁዳ ነው ብለው ሊቃውንት ተርጉመውታል። ባለው መክሊት በአግባቡ ያልተጠቀመ እንደ ይሁዳ ይፈረድበታል፣ ሲኦል ይወርዳል፣ ወደ ጨለማ ጣሎት፣ ያለውም ይወሰድበታል። ማለት ይህ ነው። እኛም እያንዳንዳችን የተሰጠንን መክሊቶች ካላተረፍነባቸው እግዚአብሔር መጥቶ መክሊቴን መልሱ ሲለን፣ ያተረፍነውን ሲጠይቀን በተሰጠን ሳን ለባህል አንዱ መክሊት ከስረን እንዳይፈረድብን ጥርስ ማፋጨት ወዳለበት ወደ ጽኑ ጨለማ እንዳንጣል እንደ አቅማችን በተሰጠን መክሊት ትርፋማ ሆነን መገኘት አለብን። እንደ አንድን ጊዜ በሰው ጸጋ ልንቀናም እንችላለን። የራሳችንን ግን በአግባቡ ባለመያዛችን ጸጋችንን አይታወቀንም። እኔ ጸጋ ምንድን ነው ልንል እንችላለን። የተሰጠን መክሊት ወይም ጸጋ በአግባቡ አልተጠቀምነበትም እንጂ እንደ አቅማችን ያልተሰጠን መክሊት የለም። ያለ ጸጋ የተፈጠረ ሰው አንድም የለም። ድንግልና ጸንቶ እስከ ትዳር መቆየት መክሊት መክሊት ማለት ነው። ከዝሙት የምንጠበቅበት የጽድቅ መንገድ ስለሆነ መክሊት ነው። ራሱ በአንድ ትዳር ጸንቶ መኖር መክሊት ነው። ትዳርን መጽደቂያም ጭምር ስለሆነ የሰው ገንዘብ ሳናጭበረብር በራሳችን ላብ ወተን ወርደን ሰርተን መኖር ራሱ መክሊት ነው። በዚህ ክፉ ዓለም፣ በዚህ መራራ ዓለም ሁሉን ችሎ ትዕግስተኛ ሆኖ መኖር መክሊት ነው። ትዕግስት የመንግሥተ ሰማያት በር ናትና፣ አጣሁ ነጣሁ ብሎ ሳያማርሩ ያለኝ በቃኛ ተመስገን ብሎ አመስጋኝ ሆኖ መኖር መክሊት ነው። በመክሊታችን እንጠቀመበት። ለጽድቅ የምንዘጋጅበት ለጽድቅ የምንበቃበት መንገድ ማለት ነው እነዚህ ሶስት ሰዎች እኛ ምን እነማን የተሰጠ መክሊት የለም እግዚአብሔር በምንችለው መጠን እንዳቅማችን ጸጋ ሰጥቶናል ያን ጸጋችንን ግን ለአግባቡ ካልተጠቀምበት እንደ ባላ እንደ መክሊቱ ሆነን ወደ ሲኦል እንዳንጣል መክሊታችንን ለአግባቡ መጠቀም መክሊት ሲባል ብር ብቻ መስሎ የሚታየው አለ። መክሊት ጥሬ ትርጉሙ ብር ወርቅ ቢሆንም ወደ ትርጓሚው ውስጥ ግን ሲተረጎም ጸጋ ማለት ነው። መንግስት ሰማያት የምንገባበት ማለት ነው። ከእግዚአብሔር ጋር የምንታረቅበት ማለት ነው። እግዚአብሔር በተፈጥሮ የተሰጠን ጠብቀ ነው። ልንኖር የሚገባ የጽድቅ መንገድ ማለት ነው። በእያንዳንዳችን በተፈጥሮ የተሰጠን ብዙ መክሊት አለ። የተሰጠንን ያጠፋነው ብዙ መክሊት አለ። ያን ያጠፋነውን መክሊት ደግሞ እንዴት እናገኘው ስንል በንስሐ በንስሐ የምንመልሳቸው መክሊቶች ያንም የተሰጠንን ድሮ በጸባይ ንጹህ ጸባይ ያልቆሸሽን ያላደፈ መክሊት የተሰጠነን እሱን ያቆሸሽነውን ያጠፋነው በንስሐ መመለስ በጎ ምግባር በራሱ መክሊት ነው። በጎ ምግባራችንን አጥፍተን ክፉ ሰዎች ሆነን ከሆነ በጎ መሆን መመለስ፣ በንሳ ሰው አሳዳጅ ሆነን ከሆነ ወደ መልካምነት መቀየር፣ አሜተኛ ሆነን ከሆነ አፋችን ከአሜት መቆጠብ፣ ዝሙተኛ ሆነን ከሆነ ከዝሙት መመለስ፣ በንሳ መታጠብ፣ ከስጋ ወደሙ ርቀን ከሆነ ወደ ስጋ ወደሙ መቅረብ የተሰጠን ምሥጢረ ንስሐና በስጋ ወደሙ ማክበር መታተብ የበደልነውን መካፍ የቀማነውን መመለስ መመለስ ያስቀየምነውን ይቅርታ ማለት በተሰጠን መክሊት እንድንጠቀም እግዚአብሔር ይርዳን። ከባለ አንድ መክሊት ሳይሆን ከባለ አምስቱ፣ ከባለ ሁለቱ መክሊቶች እግዚአብሔር ይደምረን። ሰላም፣ ፍቅር አንድነትን ያድለን። በስደት በምርኳሉትን እግዚአብሔር በሰላም ወደ ሀገራቸው ይመልስልን። ሰላም ጣል ላጡ ሰላም፣ ስራ ላጡ ስራ፣ ጤና ላጡ ጤና፣ ፍቅር ላጡ ፍቅር ይስጥልን። እግዚአብሔር መቻቻሉን መረዳዳቱን ለሀገራችን ለኢትዮጵያ ለህዝባችን አንድነትን ያድልልን። የታመኑትን ይፈውስልን። ያዘኑትን ያረጋጋልን። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን። ጾሙን፣ ጾም ለማበረከት ተከልካ፣ የብርሃነ ትንሳኤውን በሰላም ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።